እኔ በጣም ከፋኝ። ያ የኔዋ ብለሀኝ ነበረ አሁን አልል ቃል ለምን ተሰበረ?

ግን ከነ ጥያቄዎች ከነ ብዙ ጥያቄዎች የምሬን ነው። መለየት ነው ያለብን። ሲጋር እና አውቅ

እራስን ጠብቅ፣ የምችለው ነገር ራስህን ላለመጉዳት ሞክር። ከአሁን በኋላ ያለውን ህይወትን በሰላም ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መውደድ፣ ማከብር፣ ማፈቅረ ግን ሁሉም ነገር እዚህ ጋር አብቅቷል። መቀጠል አይችልም። ልቀቀኝናል ሂድ። አውቃለሁ በ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

ሩታ ማለት ነው። አብርሽና ሩታ ይኸው አንድ ዓመት ሆናቸው ካወቅናቸው ጀምረን ተጣላን ተለያየን እንዲሆን እያሉ ነው። አይኔን አሞኛል በመሰረቱ ማለት ነው። አይኔን አሞኝ እነሱ ሲያለቅሱ ለምን አላለቅሱ መሰላችሁ? ጉድ እኮ ነው። ምነው በላያቸው አልኩኝ። አሁን ለመስራት የተገደርኩት አይኔን እያመመኝ ነው የምጣሁት ማለት ነው። ሰው ልንገራችሁ፣ የምር ነው ምላችሁ ማለት ነው። በጣም በእርግጥ የሆኔና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 ዱባይ ሄደው እንደዛ ሰርገው በሰረገላ ተጋቡ። የሆነ ጋቸው ሽፈን መጡ። ከመጡ በኋላ እንግዲህ አይዶን ነው ወጪው፣ እዛ ያወጡት ወጪ በዝብዟቸው ይሆን አላቅም። ምን አይዳ ማምጣት አለብን ይሄንን። እኔ እኮ እምባቸው ከየት ነው የሚመጣው? እንደዚህ ያስለቅሳል። ሽንኩርት ቪክስ ነው አሉ የሚቀቡት፣ እንደዚህ ሊያለቅሱ ሲሉ። እኔ አላቅም፣ ሽንኩርት ቪክስ ያቃጥላለው እንደዚያ እየተቀቡ ነው ብለዋልና፣ በጣም ነው እየገረመኝ የምር። በትዳራችሁ ላይ እንደዚህ እያሾፋችሁ መጨረሻ ላይ እንደዛ አይነት ተናንተ ምንድን ነው የምንማረው? ሌሎቹ እኛ እንኳን መቼም ምንም ቢሆን ሚዲያው ላይ ውሸቱንም እውነቱንም ያውያየን ትንላለን ነው ብለንም ውሸትም ነው ብለን የሆነ እናገናዝባለን አንዳንዴ ሌሎቹ ግን አሁን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 ፕራይቬት እንትናቸውን አውጥታ ስታሳየን ነበር፣ ቪዲዮዋንም ሁሉንም ነገር ከሱ ጋር ያላትን ሬሌሽን ሁሉ ስታሳይ ነበር። ሩታ ያንን በምታይ ጊዜ በጣም እንተንብላለች። ከዛን ሰዓት ጀምራ ስትናደር ነበረ፣ ተገናኝተውም ነግራታለኝ። አሁን ላይ እንግዲህ ሩታ ልጅ እርጉዝ ናት ማለት ልጁስ፣ ልጁ ግን እርጉዝናውንም ደግሞ ውሸት ነው እንዲያትሉን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 ውብዬና ናሂ እንኳን ሁልጊዜም ነው እንደዚሁ የሚያቀርቡት እና አይገርመንም። እስኪ እንደው ወደ እዛ ቪዲዮአቸውን ይዩት ማለት ነው። ሁል ጊዜ እንደዚህ ነው። አንድ ጊዜ ከቦሌ የተመለሰ የአንድ ጊዜ እንደዚህ ከሆነ እያልን ሲሰሩ የነበሩት ማለት ነው። አሁን ላይ ደግሞ እንግዲህ እንደምታየዋቸው ተለያየም ብላ የሚያሳዩትን ሪያክት መግቢያ ቪዲዮ ላይ አሳይቻቸዋለሁ ማለት ነው። እና በትዳራችሁ ላይ አትቀልዱ።